ጤና ይስጥልኝ እንደምንሰነበታቸው። ማን ያህልሻል ነኝ። ዛሬ በድጋሚ ተገናኝተናል። ከዚህ በፊት ይህን ቪዲዮ ሰርች ያለው ግን በተደጋጋሚ ጥያቄ እየቀረበ ስለሆነ እዚህ ላይ ለአነሳ ፈልጌ ነው። ምናልባት ይህንን ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ ማን ኢትዮጵያን ሪሶርስ የሚል ዩቱብ ቻናል በመሄድ የምትፈልጉትን ፕሌሊስት መርጣችሁ ማየት ትችላላችሁ። ለሪል ስቴት ራሱን የቻለ ፕሌሊስት አለ። እዛ ውስጥ ሪል ስቴት ጋር የተያዙ ማንኛውንም የእናንተ ጥያቄ አድሬስ ያደረኩበት ቪዲዮዎች አሉ እና ማየት ትችላላችሁ። ኮንታክት አጉኝ፣ ደውሉልኝ፣ አነጋግሩኝ። አሁን ዛሬ የምናየው ስለ ኤፍ ኤች ኤ ሎን እና ስለ ፕራይቬት ሞርጌጅ ኢንሱራንስ ስለ ኤፍ ኤች ኤ ሎን ስለ ኮንቨንሽናል ሎን ጋር የተያዙ ነገሮችን እናያለን። ከኔ ጋር ሆኖ ቤት መግዛት ስናስብ እንግዲህ ቤት መግዛት እውቀት ይጠይቃል፣ አይደል? ቤት ለመግዛት ፕላን ስታደርጉ ኦፍኮርስ የምረዳችው ኤጀንት አጠጋባችሁ ሊኖር ይገባል። ወይም በዚህ ዙሪያ የምሰሩ ሰዎች ጋር አብራችሁ መስራት አለባችሁ። እና ብዙን ጊዜ ሰዎች የሚጠይቁት ነገር ከዚህ ከኤፍ ኤች ኤ ሎን እና ኮንቬንሽናል ሎን መካከል ምንድን ነው ያለው ልዩነት የምንነገራለ እና እሱ ነው ዛሬ ማንሳት የምንፈልገው መጀመሪያ የመጀመሪያ ልዩነታቸው ዳውን ፔመንት ላይ ነው። እና ምንድን ነው ዳውን ፔመንት? ዳውን ፔመንት ማለት ቤት ስንገዛ የምንከፍለው ፐርሰንት አለ ማለት ነው። ስለዚህ ለምሳሌ ዳውን ፔመንት ሶስት ፐርሰንት ከሆነ እናንተ ያንን ሶስት ፐርሰንት ገንዘብ ይዛችሁ ትቀርባላችሁ። የቀረውን ደግሞ ዘጠና ሰባት ፐርሰንቱን ብድር ትወስዳላችሁ ወይም ሞርጌጅ ትወስዳላችሁ ማለት ነው። ስለዚህ እናንተ ለክሎዚንግ ቤቱን ኮንትራት የምትፈርሙለት ይዛችሁ የምትቀርቡት ገንዘብ ነው ዳውን ፔመንት የምንለው አክቹዋሊ ካሽ አይደለም ካሽየር ቼክ ነው ይዛችሁ የምትመጡት እና ቼክ ነው ሶ ስለ ኤፍ ኤች ኤ ሎን ሁልጊዜ ኤፍ ኤች ኤ ሎን አፕሩብ የምትደረቁ ከሆነ ሶስት ነጥብ አምስት ነው ዳውን ፔመንት የምትከፍሉት ማለት ነው። ኮንቨንሽናል ሎን ከሆነ ግን ሶስት ፐርሰንት ነው ለፈርስት ታይም ሆም ባየርስ ሶስት ፐርሰንት ነው ዳውን ፔመንት የምትጠየቁት ማለት ነው። ሌላው ሁልጊዜ ስለ ሞርጌጅ ኢንሹራንስ እናወራ። ሀያ ፐርሰንት ዳውን ፔመንት አንድ ሰው ቤት ሲገዛ ሀያ ፐርሰንት ዳውን ፔመንት ከከፈለ ሞርጌጅ ኢንሹራንስ የምባለውን ነገር አቮይድ ያደርጋል ማለት ነው። ነገር ግን ይሄ ብዙ ጊዜ የምናደርጉ አይደለም። ፈርስታይም ሆም ባየርስ ሀያ ፐርሰንት የአንድ ቤት የምንገዛውን ቤት ሀያ ፐርሰንት ያህል ገንዘብ ብዙ ጊዜ አይኖረንም እና በዛ ምክንያት ነው ሞርጌጅ ኢንሹራንስ የምንከፍለው ማለት ነው ኦኬ እዚህ ጋር ለማሳየት የምሞክረው ለምሳሌ ኤፍ ኤች ኤ ከሆነ ሶስት ፐርሰንት ለምሳሌ ቤቱ ሶስት መቶ ሺ ብር ነው ንበል ሶስት መቶ ሺ ብር ከሆነ የሶስት መቶ ሺ ብር ቤት ሶስት ፐርሰንት ማለት ዘጠኝ ሺ ዶላር ማለት ነው የሶስት መቶ ሺ ሶስት ፐርሰንት ማለት ዘጠኝ ሺ ነው ደግሞ ኤፍ ኤች ኤ የለም ከሆነ ደግሞ ስንት ፐርሰንት ነው የሚሆነው? ሶስት ነጥብ አምስት ምን ማለት ነው? አስር ሺ አምስት መቶ ዶላር ክሎዚንግ ላይ ያስፈልገናል ማለት ነው። ሌላው ይሄንን የሞርጌጅ ኢንሹራንስን አቮይድ ለማድረግ ሀያ ፐርሰንት ዳውን ፔመንት መክፈል አለበት ስንል ምን ማለት ነው? ለምሳሌ ሶስት መቶ ሺ ብር ቤት የሚገዛ ሰው ስልሳ ሺ ዶላር ልኖረው ይገባል ሞርጌጅ ኢንሹራንስን አቮይድ ለማድረግ ማለት ነው። ኦኬ ሌላው እነዚህ ነገሮች ነው አሁን ለይተን ማውቅ ያለብን ማለት ነው። ሁለተኛው ኤፍ ኤች ኤ እና ኮንቬንሽናል የሚለየው ነገር ምንድን ነው? ቅድም ስለ ሚኒማም ዳውን ፔመንቱን አውርተን አላለን? ኤፍ ኤች ኤ ከሆነ ሦስት ነጥብ አምስት ኮንቬንሽናል ከሆነ ሦስት ፐርሰንት ለፈርስት ታይም ሆም ባየርስ ብላ። ሁለተኛው ክሬዲት ስኮር ነው። ክሬዲት ስኮር ኤፍ ኤች ኤ ሎን ትንሽ ሊነንት ናቸው። በጣም ስትሪክት አደሉም ማለት ነው። ነገር ግን ኮንቨንሽናል ሎን ሀይ ስኮር ነው የሚያስፈልገው ማለት ነው። አያቸው አሁን ለዳውን ፔይመንት ብለን ዝቅ ስለምል ብለን ኮንቨንሽናሉን ስንመርጥ ደግሞ ምን ይጠበቅብናል? ሀይ ክሬዲት ስኬል ሎን ይገባል ማለት ነው። ደግሞ ክሬዲት ስኮር ጥሩ አደለም ብለን ኤፍ ኤች ኤ ሎን ስንመርቅ ደግሞ ምን ያደርጋል? ሶስት ነጥብ አምስት ነው ዳውን ፔይመንቱ ትንሽ። ቅድም ለሶስት መቶ ሺ ኮንቬንሽናል ቢሆን ዘጠኝ ሺ ኤፍ ኤች ኤ ሎን ሲሆን ግን አስር ሺ አምስት መቶ አይደል? በዚም በዛም ያገኙናል ማለት ነው። ሌላው ሞርጌጅ ኢንሹራንስ ማለት ላይፍ ታይም ነው። ለምንድን ነው ላይፍ ታይም የሆነው? በኤፍ ኤች ኤ ሎን ሁልጊዜም፣ ሎኑ እስካለ ድረስ ሁልጊዜም ሞርጌጅ ኢንሹራንስ እንከፍላለን። ይ ደግሞ በጣም ብዙ ገንዘብ አድርጋቸው እንዳታስቡ፣ ኢን ሞስት ኬዝስ ከመቶ ብር በታች ነው። ሞስት ኬዝስ ለምሳሌ 400 ሺህ ብር ወደ 80 ምናምን ብር ዘጠና ምናምን ብር እንደ ኢንተረስት ሬቱ፣ ግን ብዙ ገንዘብ አይደለም። ላይክ እናንተ 230 ዶላር በየወሩ ሞርጌጅ ልትከፍሉ ቤት ስትገዙ ስለ ኢንሹራንሱ ብላችሁ ኤፍ ኤች ኤ አፕሩብ አልሆንም ኮንቨንሽናል አፕሩቭ ሊሆን አልቻልኩም፣ ምክንያቱም ሀይ ስኮር ስለምጠይቅ ክሬዲቴ ትንሽ ስለሆነ ኮንቨንሽናል አፕሩቭ አልሆንኩም። ስለዚህ ኤፍ ኤች ኤ ይሻለኛል ትሉና ደግሞ ኤፍ ኤች ኤ ደግሞ ጥሩ ነው። ክሬዲቱ ላይ ብዙ ም ስትሪክት አይደሉም፣ ግን ኢንሹራንሱ ደግሞ ላይፍ ታይም ነው። ላይፍ ታይም ስለ ምንድነው የሎኑ ላይፍ ታይም ማለት ነው። እና ይሄ ደግሞ ከባድ ነው ብላችሁ የሆነ የመግዛት ጊዜያችሁን የምታራዝቡበት ወይም የምትተውበት ያለ ገንዘብ አደለ ሁለቱ ብር ወይም ከዛ ነው። ወይም ብዙ ትልቅ ንብረት የምትገዙ ከሆነ ደግሞ እስከ ሁለት መቶ ሊሄድ ይችላል ማለት ነው። ግን የቤት ግዢ ፕላናቸውን የሚያስቀይር መሆን አለበት። ሁለተኛው ኤፍ ኤች ኤ ሎን ወስዳችሁ ስቲል ቤታችሁ ሀይ ፐርሰንት ኤኩይቲ ስኖረው ወደ ኮንቨንሽናል መቀየር ትችላላችሁ። ለምን ላይፍ ታይም እንዳይሆን በሞርጌጁ ሰላሳ ዓመት ሙሉ ኢንተረስቱን እየከፈላችሁ እንዳትቆዩ ቤታችሁ 20 ፐርሰንት ኤኩቲ ስኖረው ወደ ኮንቨንሽናል መቀየር ትችላላችሁ ማለት ነው። የኮንቬንሽናል ደግሞ ሲጀመርም ላይፍ ታይም አይደለም። የኮንቬንሽናል ሲጀመርም 20 ፐርሰንት ቤቱ ኤኩቲ እስክኖረው ድረስ ነው ኢንሹራንሱ የምትከፍሉት። ልክ የቤታችሁ ኤኩቲ 20 ፐርሰንት ስሞላው ምን ማለት ነው? ሦስት መቶ የገዛችሁት ቤት ማርኬት ላይ 360 ሺህ ሲሆን 20 ፐርሰንት ኤኩቲ አምጥታችኋል ማለት ነው ቤት ያኔ ይሄንን ኢንሹራንስ የሞርጌጅ ኢንሹራንሱ ይነሳል ማለት ትችላላችሁ ማለት ነው። ስለዚህ እነዚህ ጀስት ለማወቅ ስለምጠቅማችሁ ነው። ለኤፍኤችኤ ሎን ወይም ለኮንቬንሽናል ሎን ብላችሁ ከሁለት አንዱን አላገኘውም ብላችሁ ቤት የመግዛት ፕላናችሁን አታዘቢው። ብዙ መሰረታዊ ለውጥ የሚያመጣ ነገር አደለም፣ ከዛ በላይ ነገር ለመክፈል እየወሰናችሁ ነውና ማለት ነው። ሌላው ዴቱ ኢንካም ሬሾ ወይም ዲቲአይ ይባላል። ምንድን ነው ዲቲአይ? ብዙ ጊዜ ምን ላሉ ለንደርስ ዲቲአዩ ጥሩ አይደለም፣ ዲቲአዩ አርባ ፐርሰንት ነው፣ ዲቲአዩ ሰላሳ ፐርሰንት ነው። ስለዚህ ላበድር አልችልም ወይም የን ያል ገንዘብ ልሰጥህ አልችልም ይላሉ። እና ብዙ ጊዜ ዲቲአይ ማለት ዴቱ ኢንካም ሬሾ ማለት ነው። እስኪ በምሳሌ የሚየው። ለምሳሌ አንድ ሰው ስድስት ሺ ነው በወር የሚያገኘው፣ ስድስት ሺ ነው የወር ገቢው ነገር ግን ዴት እዳ አለበት። ለምሳሌ የሁለት ሺህ አራት መቶ ብር እዳ አለበት ሰውየው። የመኪና ሊሆን ይችላል፣ ስቱደንት ሊሆን ይችላል፣ ክሬዲት ካርድ ሊሆን ይችላል። ወረወር ሰውየው 2400 ብር በወር ዕዳ የሚያወጣ ከሆነ ዴቱ ኢንካም ሬሽዮ ስሰላ 2400 ሲካፈል ለ6000 ለማን ነው እዳችሁ፣ ለገቢያችሁ ይካፈልና በመቶ ስባዛ የሚመጣው ቁጥር ነው የሚመጣው ፐርሰንቴጅ ነው ዴት ቱ ኢንካም ሬሾ የምንለው አሁን ለምሳሌ አንድ ሰው ስድስት ሺ በወር ኔክ እያረገ ወር ሁለት ሺ አራት መቶ እዳ ከሆነ አርባ ፐርሰንት ሆነ ማለት ነው ለምሳሌ ግን እንካሙ ስድስት ሺ ሆኖ በወር ያለበት ወጪ ሌላ አንድ ሺ ስምንት መቶ ቢሆን ሞርጌጁንም ጨምሮ ማለት ነው አንድ ሺ ስምንት መቶ ቢሆን ዲቲዩ ሰላሳ ፐርሰንት ነው ነ ብዙን ጊዜ ይሄንን ነው ለንደርስ፣ ዲቲዩ ሰላሳ ፐርሰንት። ምክንያቱም እኛ ነው እኔ እኮ የቤት ኪራይ ከዛ በላይ ይከፍላሉ። ለምንድን ነው ሞርጌጁን እንደዚህ የማይሰጠ እንላለን፣ ግን እነሱ ይሄን ያያሉ። ምክንያቱም ገቢውና አሁን ያለበት እዳው ሲካፈል ምን ያህል ቁጥር ያመጣል። ስለዚህ ሁልጊዜም እዳ መቀነስ ቤት ለመግዛት ስናሰጥ እዳ መቀነስ ትልቅ ነገር ነው ማለት ነው፣ ይህን ዲቲዩን ለማስተካከል ማለት ነው የካርድ ዕዳ ካለባችሁ ክሬዲት ካርድ፣ የስቱደንት ሎን ካለባችሁ፣ የመኪና ካለ ቀንሱ። ዜሮ አምጡ እያልኩ አይደለም፣ ቀንሱ። ዜሮ መሆን ያለባቸውን ዜሮ አድርጉ። ግን ዜሮ ማድረግ ደግሞ ብዙ ጊዜ የምፈጭ ከሆነ አሁንም ጊዜ እንዳትወስዱ ነው። ለምንድን ነው እኔ ሁሌም ሰው መቼ ነው ቤት መግዛት ያለብኝ ስል ትላንት ትላንት ነበረ ቤት መግዛት የነበረ ብላለው። ዛሬ ከመግዛት ትላንት ይሻል ነበረ። ዘንድሮ ከመግዛት አምና ይሻል ነበረ። ከአምናም ካቻምና ይሻል ነበር ከሚቀጥለው ዓመት ደግሞ ዘንድሮ መግዛት ይሻላል። ስለዚህ ሁልጊዜ በቆየን ቁጥር እያተረፍን አይደለንም፣ የሌላ ሰው ሞርጌጅ እየከፈልን ነው እና ቤት መግዛትን ከሚያዘገይባችሁ ምንም ነገር አድርጎ ግን ይሄ ነገር ነው ዲቲአይ ወይም መንዝሊ ዴት ፔይመንት እና ዴት ቱ ኢንካም ሬሾ የሚባለው ነገር ይሄ ነው ማለት ነው። በዚህ ዝግጅታችሁ ጊዜ ሁልጊዜም ለንደር ጋር ወይም አማካሪዎች ጋር ማውራቱ ጥሩ ነው። እናንተ ዳይሬክት ለንደር ባታውቁ አናግሩ፣ እኛ ከለንደሮች ጋር እናገናኛቸዋለን። ፕሪአፕሩቫሉን መውሰድ አለባችሁ። ዳውን ፔይመንት አስስታንስ ቨርጂኒያ፣ ሜሪላንድም ዲሲም ዳውን ፔይመንት አስስታንስ የሚገኝበት ሁኔታ አለ። በጀት ኧርሊ፣ በጀት ጀምሩ። ለማንኛውም ጥያቄ ደውሉልን። ቤት ማከራየት ነው የምትፈልጉት? መከራየት ነው? መሸጥ ነው? መግዛት ነው? ምን ጥያቄ ያላችሁ፣ ደውሉልኝ። ማንያህልሻል፣ አመሰግናል